በስምዓ ወወልዶ መንፈስ ቅዱስ አሐዱ አምላክ አሜን። መልክአ ኡራኤል አፈቅሮ ፈድፋደ። ቅዱስ ኡራኤል ሆይ ከመልኮች ሁሉ ይልቅ የአንተን መልክ ጸሎት እንወዳለን። የመልክ ስነ ጸላል በደመ ወልደ እግዚአብሔር የታተመ ነውና፣ ቅዱስ ኡራኤል ሆይ እግዚአብሔር ኃይሉን የሚገልጽበት መልአከ ብርሃናት አንተ ነህ። በዕለተ ስቅለት በደመ ወልድ ዓለምን ለመቀደስ ከሁሉ ይልቅ አንተ ተሰይመሃልና፣ ስለ ክብርህ የሰማይ መላእክት አደነቁም። ሰላም ለተፈጥሮ ተከ ቅዱስ ኡራኤል ሆይ ዓለም እና ሀገር በጥንት አርሞ ከነፋስና ከሳት ተፈጠረ ተፈጥሮ ሰላም እንላለን። ቅዱስ ኡራኤል ሆይ የቅርታና የቸርነት ክቡር መልአክ ነህና ስለኛ ስለ ሰው ልጆች ወደ ልዑል እግዚአብሔር ማልድ አማላጅነት ዘወትር ከጥፋት ያድናልና። ሰላም ለዝክረ ስምከ ቅዱስ ኡራኤል ሆይ ከማርና ከወተት ይልቅ ለሚጠመው ስም አጠራር ሰላም እንላለን። ቅዱስ ኡራኤል ሆይ ክፍል ወይም ክንፍ በደሞል ለእግዚአብሔር የተሰነከረ የታለለ ነውና ለዓለም ሁሉ መላእክት ትሆን ዘንድ ግሩም የሚሆን የእግዚአብሔር ስልጣን በክብር ከፍ ከፍ ያደረገ። ሰላም ለሰርታርስ ከም ቅዱስ ኡራኤል ሆይ እሳታዊ ለሆነ ሰርታርስ እና ለርስም ሰላም እንላለን። ቅዱስ ኡራኤል ሆይ ባህረ እሳትን በዋና የምታሻግር ዋናተኛ ነህና ከዚህች ዓለም የጥፋት ባህር ታሻግረን ዘንድ ኃላፊ ጠፊ በሚሆን አንደበታችን ሁል ጊዜ እንማልደሃለን። ለሰላም ለአይንቲከ ቅዱስ ኡራኤል ሆይ ችግረኞችን ለሚመለከቱ አይኖችህና የቅዱሳንን ጸሎት ሰምተው ወደ እግዚአብሔር ለሚያቀርቡ አእዛኖችህ ሰላም እንላለን። ቅዱስ ኡራኤል ሆይ ቀይሃ እሳታዊ ያለሆኑ ጉንጮችህና ከዚህ ዓለም ሽቱ ልዩ መዓዛ ላላቸው አናፎች አፍንጮች ሰላም እንላለን። ቅዱስ ኡራኤል ሆይ የደጋጎች የምስራቃውያን የሰባ ሰገል መሪ ኮከባቸው አንተነ እግዚአብሔር ወልድ ከድንግል ማርያም በስጋ በተገለጸ ጊዜ እስከ ቤተልሔም እየመራህ አድርሳቸዋልና ሰላም ለከናፍርከ ቅዱስ ኡራኤል ሆይ ያለ ዝም ተና ያለ ቸልታ ፈጣሪያቸውን ለሚያመሰግኑ አፌና ከናፍር ሰላም እንላለን። ቅዱስ ኡራኤል ሆይ ትጉህ የሆነ የትጉሃን መላእክት አለቃ እንደሆነ ሁሉ ዓለምን ለመቀደስ የእግዚአብሔር ልጅ ባፈሰሰው ደግሞ እኛን የቅድስት ወንጌል ልጆች አድነን ቤዛም ሁነን። ሰላም ለቃልህ ከቅዱስ ኡራኤል ሆይ በደዌ ስጋ በደዌ ነፍስ የተያዙትን ሕሙማን ለሚፈውስ ቃልህና እስትንፋስ ሰላም እንላለን። ቅዱስ ኡራኤል ሆይ ሰማያዊ አገልጋይ ቄስነትህና ምድርን በከበረ በክርስቶስ ደሙ እንደባረካት እንደዚሁ ቤተ መቅደስህን ሕያው በሚሆን በክርስቶስ መስቀል ባርካት። ሰላም ለጉሬ ከቅዱስ ኡራኤል ሆይ የሚያስፈራና የሚያስደነግጥ መብረቅ ከተጎናጸፉ ክንፎችና መትከፍት ጋር ባለመለያየት በስረ ወጥነት ለሚገኙ ክሳድህና ጉሬ ሰላም እንላለን። ቅዱስ ኡራኤል ሆይ ክቡር የምትሆን ሰማያዊ መልአክ ነህና በእለተ ስቅለት ዓለምን ለመቀደስ በምድር ላይ በምትረጭበት ጊዜ የታምራት ቃል ማነቅ ድምፅ በምድራችን ላይ ተሰማ፣ አስተጋባም። ሰላም ለዘባንከ ቅዱስ ኡራኤል ሆይ የምስጋናን መጎናጸፊያ የተጎናጸፈ ዘባን ሰላም እንላለን። የቅዱሳንን ጸሎት ተቀብሎ በእግዚአብሔር ፊት ለሚያደርስ ከእግዚአብሔር ፊት ለሚያደርስ እንግዳህም ሰላም እንላለን። ቅዱስ ኡራኤል ሆይ የሱራፌል ጓደኛ የእግዚአብሔር ቤተ መቅደስ አገልጋይ መልእክተኛ እንደመሆን በፊት የምንመላለስ የእኛን ጸሎታችንን ወደ አባ አቅርብልን አድርስልን። የዓለም ባለሟል ታመንከ አማላጅ ነህና፣ ሰላም ለህጽንከ። ቅዱስ ኡራኤል ሆይ የመስቀል ምልክት ያለበትን የተአምራትና የማዳን በትረ ተአምር ለጨበጡ እጆችና ህጽን ሰላምታ ይገባል። ቅዱስ ኡራኤል ሆይ በብቸኛው ተጓዥ በያዕቆብ ትመስላለህ ከተከታዮቿ ከዮሴፍና ከሰሎሜ ጋር መቤታችን ማርያምን እየመራህ ከምድረ ሉዛ እስከ ደብረ ቁስቋ ማድረሳት አልና። ሰላም ለጉሬከ ቅዱስ ኡራኤል ሆይ በተፈጥሮ ህብረታቸው ለሚያስደንቁ ለእጅህ መዝራትና ክንድ ለወርቾችና ለመዳፍ ሰላም እንላለን። ቅዱስ ኡራኤል ሆይ ማህበርን የምትባረክ ደገኛ ካህነ ኮን በየጊዜው እርዳን ጠብቀንም፣ ለጠላትም ማሳልፋት ትስጠን እርዳታ ሀገርን ከጥፋት ህዝብን ከስደት ያድናልና። ሰላም እብል ለአዳዊከ ቅዱስ ኡራኤል ሆይ ለእጆችህ ጣት ሰላም እንላለን። በጣቶች ጫፍ ላይ ለሚያንጸባርቁ ጽፍሮችም ሰላም እንላለን። ቅዱስ ኡራኤል ሆይ የምስጋናን ለውዝ ገውዝ ያዝክ ነበልባላዊ ሙሽራ እንደመሆን ከአንተ ዘንድ ከሚመነጭ እዝራ ከጠጣው ጽዋ ጠጥተው ይረኩ ዘንድ ማየ ህይወትን የተጠሙ ሰዎች ሁሉ ወደ አዳራሽ ይሰበሰባሉ። ሰላም ለገቡዋቲ ከቅዱስ ኡራኤል ሆይ እሳታዊና ክንፍ ለተጎናጸፉ ጎኖች ሰላም እንላለን። በሕይወት ምስጋና መብል ለተመላ ከርስህም ሰላም እንላለን። ቅዱስ ኡራኤል ሆይ በብርሃናት ሁሉ ላይ የተሾምክንህና ከዕለት ኪት ሰውረን ከክፉ ነገርም ሁሉ ጠብቀን። ሰላም ለልብከ። ቅዱስ ኡራኤል ሆይ ከሄሎት የባህሪው የሚሆን የአምላክን ትእዛዝ የሚጠብቅና የችግረኞችን ሰዎች ልመና ወደ ፈጣሪው ለማቅረብ ዝግጁ ለሆነው ሕሊናህና ልቡና ሰላም እንላለን። ቅዱስ ኡራኤል ሆይ መልካም ባለሙያ መላካዊ ገበሬ ነህና ከግብረ ዲያብሎስ እንክርዳድ የሀጣንን ነፍስ ፍሬ በእርዳታ መንሻ በጥረህ አምጠርጥረህ ላይ አሚን። ሰላም ለንዋየ ውስጥከ ቅዱስ ኡራኤል ሆይ የመለኮት መንፈሰ ኃይል አድሮ ለተቀመጠባቸው ውሳጣዊያን ገንዘቦች ሰላም እንላለን። ቅዱስ ኡራኤል ሆይ የተፈጥሮ ባህሪ ከእሳትና ከነፋስ እንደመሆኑ መጠን የአገልጋዮችን የህይወት ዜና መርከብ የባህር ማዕበል ሞገድ አያንገላታውም መስቀል ዜና በወልደ እግዚአብሔር ደም ታትሟልና። ሰላም ለህንብርት ከ ቅዱስ ኡራኤል ሆይ አጋንንትን ሰይፎ አቃጥሎ የሚያጠፋ ነበልባላዊ ሰይፍን ለታጠቀው ገብህና ህንብርትህ ሰላም እንላለን። ቅዱስ ኡራኤል ሆይ አምላካችን እግዚአብሔር የህይወትና ይቅርታ ዝናብ በምድራችን ላይ ያዘንብ ዘንድ እንዲሁም የእርሻችንን አዝመራ በዝናብ አብቅሎ በፀሐይ አብስሎ ለምግብነት እንዲያበቃ ከፈጣሪ ዘንድ ምህረትን ማልደህ ለምን አሚን ሰላም ለአቋያጺ ከቅዱስ ከቅዱሱ ራኤል ሆይ በአንድነቱና በሶስትነቱ ለሚሰገድለት አምላክ ስግደትን ለሚያስቀድሙ ለሁለቱ አብራኮችና እሳታውያን አቋያጾች ሰላም እንላለን ቅዱስ ራኤል ሆይ በየጊዜው በየዕለቱ በየሰዓቱ የምታበብ የሃይማኖት ፍሬነ አበባነትም ለእሱ የታደሙትን ደስ የሚያሰኝ የመርአዊ ክርስቶስ አበባ ነው ሰላም ለአጋሪከ ቅዱስ ኡራኤል ሆይ ለእርዳታ ፈጽመው ለሚፋጠኑት እግሮችና ሰኮና ሰላም እንላለን። ቅዱስ ኡራኤል ሆይ በስደት ወራት በድንግል የምድረ ግብጽን መንገድ ያመለከትካት አንተነህ ሶስት ዓመት እያለቀሰችና ና እያዘነች በስደት ከቆየች በኋላ ተመልሰ ወደ ሀገሯ እንድትገባ የደስታ ምስራች ያበስርካት አንተነህና ሰላም ለመካሄድ ከቅዱስ ኡራኤል ሆይ መዝናኛ በፅርሃ ጽዮን ለሆነና ነፍስን ከሲኦል ኩነኔ ፍርድ ለማውጣት የሲኦል ጎዳና መረገጫው ለሆነው ተረከ ህዝብ ሰላም እንላለን። ቅዱስ ኡራኤል ሆይ ከፈጣሪህ ይቅርታን አስገኝተ የሀጣንን ነፍስ የምትጎበኝ ንህና በዚያች ቁርጥ ፍርድ ቀን የሲኦልን ደጃፍ እንዳናይ ስለ እመቤታችን ቤታችን ድንግል ማርያምና ስለ ልጇ ስለ ኢየሱስ ክርስቶስ በቃል ኪዳንህ እንማጸናለን። ሰላም ለአጻቢ ከቅዱስ ኡራኤል ሆይ ከሁለቱ አጋር ጉንድ ለበቀሉ አስሩ ጣቶችና ጽፍሮች ሰላም እንላለን። ቅዱስ ኡራኤል ሆይ ለሄኖክ ምስጢረስ ጥበባትን እንደገለጽክለት ሁሉም ከነበልባላዊ መልአክ ቅዱስ ገብርኤል ና ከደገኛው ከደቅሲዮስ በዓል ጋር በህብረት ለም በሚከበረው በዓል የተሰበሰቡትን ምዕመናን ሁሉ ባርካቸው። ሰላም ለቆም ከቅዱስ ኡራኤል ሆይ ለነበልባላዊ አካል ቆምህና ለእሳታዊ ስነ መልክ። ሰላም እንላለን ቅዱስ ኡራኤል ሆይ ለዕዝራ ሱቱኤል ሚስጥርን የሚገልጽ ትንቢትን የሚያናገር ጽዋ ልቡናን ለመጋት በውስጥ በአፋ የከበርክ መልአክ ነህና ያንደበታችንን ምስጋና ለመቀበል ፈቃደኛ በመሆን ከሐዘናችን ታረጋጋን ዘንድ በሩጫና በችኮላ ፍጥነ ወደኛ ና። ኦ ዘነዛህ አቤቱ በወልድ የከበረ ደሙ መረጨት ዓለም ትቀደስ ዘንድ ከተራራ ወደ ተራራ ከቦታ ወደ ቦታ በመዘዋወር ትኩሱን የሚያቃጥለውን የመለኮትን ደም የረጨህ ቅዱስ ኡራኤል ሆይ ለዓይን ደስ የምታሰኝ የጥበብ መፍለቂያ ምንጭ አንተ ነህና ከእግዚአብሔር የተሰጠ ክንፈረድ ስትከንፍ መጥተ አፋጣኝ እርዳታ አድርግልን። ኦ ዘከሰተከ አቤቱ የእግዚአብሔር ወልድን ከሙታን ተለይቶ በለተሰን በተስጋ መነሳቱን ምስራች ምስጥራዊ ቦታ በሚሆን ለቅዱሳት አንስት የገለጽ ከቅዱስ ኡራኤል ሆይ ሰማያዊውን ምስጥረ ነገር እና ምድራዊውን መፍቀደ ነገር እናውቅ ዘንድ ልዩ ቋንቋዎችን ግለጽልን። እምርት ዕለት ቅዱስ ኡራኤል ሆይ ይህች የባለ ሲመትህ ዕለት እጅግ የከበረች የተመረጠች ዕለት ናት። ከድንግል እረፍት በኋላ ቃል ኪዳን የተቀበልክባት ቀናትና ቅዱስ ኡራኤል በመመን መስቀል ላይ የተሾም ታማኝ አገልጋይ ካህንህና አሳሳች ከሚሆን ከሰይጣን አገዛዝ ነጻ አውጥተ ማህበራዊ አንድነታችንን ለሁልጊዜ ጠብቅ። የሃይማኖት ጠመኞችንም ታጠጣ ዘንድ የእጅህን ጽዋ ላክልን አሜን። ኦዝ አመርከ አቤቱ ለጻድቅ ይስቅ የስንዴ ዘሩን ጧት ዘርቶ ማታ አጭዶ ወቅቶ ከጎተራዊ አስገባ ዘንድ መንፈሳዊ ጠብን ያቀዳጀኸው አንተ ቅዱስ ኡራኤል ነህ። የቅዱሳን ረዳታቸው ቅዱስ ኡራኤል ሆይ ከሽቱ ይልቅ የመወደድ ጽና ማእዛ ያለህንና የጽጌ ሙሽራ ስለ ጽና ፍቅር ፍቅራችን የኛ ነው እኛም የሱንን ፍቅራችን እንደ ነጭ እጣን ማእዛው የጣፈጠ ነው እያለች ከሽቱ የቅዱሳን እርዳታቸው ቅዱስ ኡራኤል ሆይ ከሽቱ ይልቅ የመወደድ ጽና ማእዛ ያለህንና የጽጌ ሙሽራ ስለ ጽና ፍቅር ፍቅር የኔ ነው እኔም የእሱነኝ ፍቅሬ እንደ ነጭ እጣን ማእዛውም የጣፈጠ ነው እያለች ታመሰግናለች ናሁ ጸገ እነሆ በቀራሚ የተክል ቦታ ከጉንደ መስቀል የተገኘ ጽጌ የምስጋና አበባ አበበ የምስጋና ፍሬንም አፈራም። ቅዱስ ኡራኤል ሆይ ሕይወትን የሚያድስ መዓዛው የጣፈጠ ተክለ ናርዶስ ነውና ጼና መዓዛው በህያው ባህሪ በክርስቶስና በክብርት እናቱ ቅድስት ድንግል ማርያም ፊት እንደ ሱራፊ ማጠንት ባለ መዓዛ መዓዛው የምስጋናችንን መዓዛ ያጣፍጥልን፣ አሜን። ስብሃት ለእግዚአብሔር ካለ መኖር ወደ መኖር አምጥቶ ዓለምን ለፈጠረ እግዚአብሔር ክብር ምስጋና ይገባል። ዳግመኛም በአርያውና በምሳሌው ከአራቱ ባህርያ ተስጋ አምስተኛ ባህር ነፍስን አከናውኖ ሰውን የፈጠረ እግዚአብሔርን ዘወትር በፍጹም ምስጋና እናመሰግነዋለን። በዚህም ሰብአዊ የክብር ተፈጥሮ ኡራኤል ሳይቀር ፈጽሞ ተደንቆ ለፈጣሪ ክብር ምስጋና ይገባዋል በማለት ምስጋናን አቅርቧልና የእግዚአብሔር ምስጋና በምድርን በሰማይም የመላ ነው ለዘላለሙ አሚን። አቤቱ የመላእክት ሁሉ አለቃ የሚሆን የቅዱስ ኡራኤል አምላክ ሆይ በክርስቶስ ክርስቶስ አይን የተሰኘን የጥምቀት ልጆች እኛን አገልጋዮችህን ከመከራ ስጋ ከመከራ ነፍስ ጠብቀን፣ ዛሬም ዞትርም ለዘላለሙ አሚን። ክብር ምስጋና የሆነ አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዞትርም ለዘላለሙ አሚን። ቅዱስ ኡራኤል ሆይ እኛ ባጎደልን ውዳሴን ምስጋናህን ሞልተ ተቀበልልን፣ ሀይላጋን እንትን አርቅልን፣ ከመከራ ስጋ ከመከራ ነፍስ ሰውረን። የታመሙትን ፈውስልን፣ የተራቡትን መግብልን፣ ሀይላጋን እንትናርቅልን ማህበራችንን ባርክልን። ዛሬም ዘወትርም ለዘላለም አሜን። አቤቱ አምላካችን ቅዱስ እግዚአብሔር ሆይ የሊቀ መላእክት ቅዱስ ኡራኤል ረድኤት በረከቱን ጣና ፍቅሩን አሳድርብን። ሰላም እንዳሳደርከኝ ሰላም ለ በቸርነት ጠብቀ ለመንግስቴ በቃን አድርገን። አቡነ ዘበ ሰማያት አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ምትምጣ ፈቃዶ በሰማይ እንደሆነች እንዲሁም በምድር ትሆን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 የማህፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን የሚያስተሰርይልን ዘንድ ለዘላለሙ አሚን። ክብር ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሚን።